ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የኔ እንቁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ያለሁኝ እንዴት ይዟችኋል? አልሰራ የመረቀሞች የኔ ውዶች፣ የኔ ሁሉ ነገሮች፣ እኔ አለው ደህና ነኝ እላችኋለሁ ውዶችዬ። ፀጉሬ እየፈታው ነው እና ይሄ ፀጉር አያድግ እንደዚህ ቅዥዥ ብሎ ቀርቷል አትሉም? እና ወዶች እያበረታትኝ ከጎን የሆኑ አይዞች ትጅዬ አለን ልጅ በሉኝ እና አበረታቱኝ ከጎን የሆኑ ሁለት ነው። ስንበረታታ ስንጠጋገፍ ነው የሚያምርብን። እና እስቲ ተደጋግፈን እቺን ጊዜ እንለፍ። ቺ አለማዊ ኑሮ የምር እኮ ነው። እና በእጃቸው ባለው ስልክ ነው ስመቀል ላይክ ምናምን፣ ሰብስክራይብ ሼር ምናምን እያደረጋችሁ አበረታቱኝ እና ያው እናንተ ካላበረታታችሁኝ እኔ የሚረዳኝ ራሱ የለም። የምር ከስደት ደሞ ስትመጡ ኢትዮጵያ ውስጥ ማለት ነው፣ የሆነ ነገር ቸግራችሁ የምትሉ ሙድ ቤት ይዙባችሁ ይመስላችኋል። ከአረብ ሀገር አይደል የመጣቸው፣ እንደዚ አታረግም እንደዚህ አታደርግም ምናምን ትባላላችሁ ማለት ነው። አረብ አገር የባህር ዛፍ ቅጠል ይመስል ብር ተሸክመን በእጅ በካርቶኒ፣ በካርቶኒ ልብስ እንጂ ይዤ መጣሁት ብር አይደለም። ብር መስሏቸዋል መሰለኝ ህብሱ ያለ አረብ ሀገር የመጣችሁ እንደዚህ አታደርግ ምናምን ትባላላችሁ። ቸገረኝ ብትሉ ራሱ ማንንም አይረዳችሁ ፈጣሪ እንጂ። ስለዛ እናንተ ታቁጣላችሁና ተመልሼ ስደት እንዳልመጣ ከልጄም እንዳልለይ፣ ልጄም ወንድም ወይ እህት ለሚያስፈልጋት። ስለዛ እናንተ ካገዛችሁኝ ካበረታታችሁኝ ማለት ነው ተመልሼ ስደት አልመጣም። እዚህ ቪዲዮ እየሰራሁኝ የሆነ ስራም በቃ ምጀመርበት ብር ይቱ ከከፈለኝ ወይ የሆነ የጅበና ቡና ቀለል ያለ ስራ ጀምርና ከዛ እያልክ እያልክ እያደክ እያደክ እያሳደጋችሁኝ እንሄዳለን። ስለዛ እናንተ ካልደግፋችሁ ማንም ሊደግፈኝ አይችልም። የምሬ ነው፣ ከፈጣሪ በታች ማለት ነው። ስለዛ የምሬ እኮ ነው፣ የእውነት አሁን እኔ ቆጣሪ አላስገባሁኝም ማለት ነው። እዚህ ስመጣ ነው ማስገባት የጀመሩት፣ ብር ከእጄ ላይ ሲያልቅ ማለት ነውና፣ አሁን ሁሉም ማስገብቶ ለራሱ ቆጣሪ አለው። አያስጠልፏችሁም ምን አረብ ሀገር አይደል እንዴ? የመጣችሁ አታስገባም እንዴ? ምናም ትባላላችሁ። ብቻ እግዚአብሔር አምላክ የውስጥን የሚያውቅ አምላክ ስላለ እቺ ቀን ያልፍና እኔ ማብራት አስገብቼ ከኩራዝ ወጥቼ በቃ እኖራለሁ። ምንም እግዚአብሔር አለ እና ኮርኒስም አልገባም፣ መሃልክም አልታሰረም። ተመስገን በቃ በዚህ እየኖርኩ ነው፣ እግዚአብሔር ይመስገን እየኖር ነውና ስለዛ ነገ ሌላ ቀን ነው፣ ያልፋል እቺ ቀን እቺ ቀን ታልፋለች። እና ሰላማችሁ፣ ብስቲ በሌሌ መልካም ጊዜ